ያመሽጥልን እንደምንሰነበታችሁ፣ ሳምንት ያሉ ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አሁን የምገኘው ሀረር ጀጎል ውስጥ ነው። ይህ አካባቢ ደግሞ ዱስ መጋላ የተሰኘ ስያሜ ያለው፣ ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ። እናንተ መልካቾቼ ብቻ ውሎ አዳርን መርጫችሁ አድርጉ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ፍቃዱ አሰፋ፣ አብረናችሁ ነን። አብረንኑን ሀረር ተመቶ ቅቤ ማር ጣፋጭ ነገሮች የነሱ ናቸው። ማንም አይከለክላቸውም በብዛት ጣፋጭ ነገሮችን ይመገባሉ። እንግዲህ አሁን እዚህ ጋር ማቀው ቅቤ ነው። ቅቤ በሀራሪ ምንድን ነው? ሽሽ ሽሽ። ማርስ? ዱስ ዱስ። እሺ፣ እዚህ ጋር ያቀረብክልኝ ነገር አለ። ይሄ ምንድን ነው? ይሄ ምንድን? ሰሊጥ፣ ሰሊጥ፣ ሰሊጥ ነው። ሰሊጥ ማጥበቅና ማላላት እችስ ጤኒያ ጤኒያሁን እነዚህ ጣፋጭ ነገሮች ሁሉም ማያቸው በጣም ጣፋጭ ናቸው። የሚደረጉት እሳት ላይ ጣድም እነ የሚታ መጀመሪያ ያቺ ሰሌጣ ትገለበጣለች ወደ ገበቴ ሰሌጣደረና አንድ ሁለት ሦስት በደንብ ታማስያታለች። አሁን ዳለን ለመስራት ነው። እዚህ ጋር ቁንጫል ምን ዳለን እና አንድ ቅቤ ነው ምጨመር ስትመች አንድ ማር አንድ ይሄን እያደረግሽ ከተለያዩ አንዳንድ እየጨመርኩኝ ማሸት ለራሱ እየነጣ የራሱን ውበት ይዞ መጣል። እሺ ተመልካቾቼ ሰሊጡ በዚህ መልኩ ገብቷል። እዚህ ውስጥ ከዚህ በኋላ ደግሞ ሽታው በጣም ነው ደስ የሚለው። እሺ ከዛ ምን ልጨምር? ጣማስ ይሄንን። ኧረ ጉድ! ገና ምንም ሰው ይጨመርበት። ጠንከር ያለ ነው ምቼ ወላልኩሽ። ማማስ ይሁን ደዚ። ከእሳት ልከባዱ ይሄ ነው እሳት። ሻለኛ ትያለሽ። ይሄ ከብዳል። አንተ አጠገቤ ጡንቻ ጠንከር ያለ ስለሆነ አይበቃውም። ዛሬ እንግዲህ ይሄ ነገር አሁን እሱ በትንሹ ለእኔ ሊያሳየኝ ነው እንደዚህ ያደረገው። ሰሊጡ ብዙ የሆነ ጊዜ ደግሞ በጣም ጉልበትል። በትልቅ ጆግ ለሙሽሮች የሚሄደው ዘመድ እና አዝማድ ተሰብስበው ይመታል በየተራ እስቲ እንካ፣ ትንሽ ሞክር ደግሞ ከእኔ እንዳትነጥቀኝ እንጂ። እኔ እሱን እጅ ላነቃንቃል ቻልኩ። እሱ እኔን እየወዘወዘኝ ነው። አንድ ቅቤ ጨምሬ እንደዚህ አንድ የመጀመሪያ አንድ ማር ጨምሬ ምንም አይሆንም። የራሱ ነው። ጽድት ያለች ንጹህ ማር ናት። ወይን እንዴት ይጎትተኛል? አንድ ማር ከዚስ ይገና ነው እንደሚጠነክርብኝ አውቀህ ንክ የሚቻል ስራሽ አይደለ እንዴ? ሳይሰራ ይበላል? ሰራ ይበላም፣ ግን ሁሉ ነገር ተመልካቾች ጉልበት ነው የሚጠይቀው። አንተ ሳትበላ ሽተዋ እንዴት ያምራል? በቃ ከዚህ ወዲህ የሚጨመረው ይጨመራል። ገና ማን የተላቀቀ ምኑ ነው የሚላቀቀው? እሱ እኔ ልጄን አላቀቀ እንጂ እንዳት ጎትተኝ በጣም ሰሊጥ ሰሊጥ፣ ቅቤ ቅቤ፣ ማር ማር እንግዲህ፣ የመጣፈጥ ደረጃው የት ጥግ እንደሆነ ምን ልጨምር። አሁንም ኮታው ነው። ለምን እንደዚህ ከምን ቆነጣጥር፣ አንድ የጨምረ ላይ አይደረግማ። እየተመታ ውበቱ መታወቅ አለበት። እንጂ አንድ መከለስ የለም ነበር የሰነፍ ስራ ነው። እኔ ደግሞ ከገቡ አይቀር ለምን አንድ ላይ እንደበላለቁ ብዬ ነው እየተመታን ያሺ

ዛሬ ከባድ ሙያዬ ነው። ወደ ብቻ ያወጣሁት ምንድን ናት እች ስሟ ነበረ ጤና ከለሩ የሚያምር እየሆነ መጣ። እንዳይጓጉልበሽ መቋት አራንካ ቲ በእኔ ልታሳብብ ግን ጥሩ ሄደ ነው አለ። እውነት አለ እንትን ነው እኮ ሙያን አንችን እንዳቀለልሽ ነው። እንግዲህ በእያንዳንዱ ሂደት ላይ እየታሸ ያያል። ከዛ አንድ ከዚህ አንድ ከዚህ ጨምሬ እኔ እንዳለ ለምን አንገለብጥም ስል፣ አይሆንም ይበላሻላል። እያየ ነው ቅጥነቱንም ምኑንም የሚያዋህደው። እንግዲህ ተመልካቾቼ፣ እንደዚህ ገብቶበት ሲታሽ እንደዚህ ነው የሚመስለው። እስቲ ያስን ሞክር። አሁን በጣም ተለቦ፣ በጣም አሁን ነው ጉልበት የሚፈልገው። እስኪ ፈትሽ፣ ጉልበት። እንግዲህ እዚህ ጋር የጣፋጭ ክምችት ነው ያለው። ውስጡ በጣም ነው የሚያምረው። ከዚህ ወዲህ ምንም አይጨመርበትም። ከማሸት ውጭ የተለያዩ ጣፋጭ ነገሮች ገብተውበታል። ትልቁ ነገር ጉልበት ነው የሚጠይቀውና እንዴት ነው የሚያቀው ሰው ይፈልጋል። ምን ላይ ነው መድረሱ የሚታወቀው? ምን ያል ላይ ነው እየተለወጠ የሚመጣው የሚለው ነገር አሁን፣ አፍሳት እስቲ እንያት መምጣት ወደዚህ ተመልካቾቼ፣ እንደዚህ እየታሸ እየታሸ እየታሸ ራሱ የሚተፋው አረፋ እንደዚህ ነው የሚወጣው። እንግዲህ ይሄ ማለት አሁን ከዚህ ውስጥ እየታሸ እየታሸ የወጣው ነው። እንግዲህ በደረቁ እየታሸ እየታሸ አሁንም ሲመጣ እየጠበቀ ያወጣል ወደ ውጭ። አሁን እንደዚህ እየተማሰለ እንደዚህ ስንትን ሲል እያየኸው የቱጋኖን መቆም ያለበት የሚለውን ታውቃለህ? ዝም ብሎ ስለተላወሰ ና ስለተማሰል አይደለም፣ ህግ ና ደንብ አለው። አሁን ኦልሬዲ ደርሰዋል። በቃ ጫፍ አልቅ መሳት፣ እንዴት እንደጠነከረ ምላስ ላይ በጣም አሪፍ ነው። በጣም በጣም በጣም የሆነ ቃና አለው። ምንድነው ብዬ ለመግለጽ ምን አልችልም። አንቺ ዳለም ብለሽ ብቻ ነው የምታልፊ። አዎ፣ የተለያየ ቃና አለ አፍ ላይ ምን ተብሎ እንደሚነገር ግን፣ እውነትም ይሄ ቢደከምበትም ደስ ይላል። ግን አንድ ሰው ብዙ የመብላት ኃይል አለው ብዬ አላስብም። የለም፣ ከሁለት ማንኪያ በላይ ትበይ በዳቦ እሱ እና ይሄ። ምን ያህል ጊዜ ይቆያል እንዲ ተሰርቶ? ዓመትም ሁለት ዓመትም ይቆያል፣ ምንም ምንም ሳይበላል። መብላት ስትፈልግ አይቀዘቅዝም። የምታሞቅበት ሁኔታ የለም። የለም፣ እንዲሁ ነው በቃ ባህሪው። እና በዕቃት አስቀምጠዋለህ፣ በፈለክ ሰዓት ፍሪጅም አይቀመጥም። አይቀመጥ በፈለክ ሰዓት ቆርሰ መብላ አይ፣ እየጠነከረ ይመጣል ሲቀመጥ። አይ፣ አልመጣም አይሆንም። በቃ ዳለን እንግዲህ ከባድ ከባድ ጣፋጭ ምግብ እንደተባለው የሚጠባበስ የሚጠበስ ጣፋጭ የሚደበላለቅ ነገር ሀረር ላይ በቃ መደበኛ ምግብ ነው። አይጠፋም ጣፋጭ ነገር ቤታቸው። ስለዚህ አሁን ዳለን የሚባል ምግብ አይተናል። ማሩን ቅቤውን፣ አይቆይም፣ ወዲያው ይበላል። ይቀዝቅዝ ምናምን የለም የለም። ገበቴ ውስጥ መቆየት አለበት የተወሰነ፣ እንዲረጋጋ ይውላል። እዚህ ውስጥ ጉልበት ይጠይቃል። ለመብላት ደግሞ መስራት ግድ ነው። ነው የምትዳፈሪ? መብላት ስለፈለግሽ ብቻ ደፍረሻት ገ። ግን ደፍሮ የሰራ ሰው ደግሞ ጉልበቱን ተጠቅሞ በጣም ባለሙያ የሆነ ሰው፣ አሁን እኔ ስሪ ብትለይ የት ጋ ነው የሚቆመው? ምን የሚለው? ምን አንተ እያየ ለየዋል። ስለዚህ ስራውም እንደሚያደክም ያውቃል። እሱም አብሮ እየደከመ ነው። እንደዚህ ያስተማረኝ እንደምታዩት የዋዛ አይደለም። ግን ደስ የሚለው ብዙ አይቆጣም፣ ያስተምረኛል። ደከመኝ ስለው ይቀበላል። እኩል በኩል ነው፣ አብረን ለእኔ አይተውልኝም አቁሙኛ አይልም። ባሸሹ ቁጥር ውበቱን እየጨመርሽ የመጣፈጡ የመፈርፈሩን ሁኔታ እየተጨመረ ነው የሚሄደው። በዚህም መበላት ይችላል መቀጠልም ትችያለሽ። የመበላት ደረጃው ላይ ደርሰዋል ብሏል። እኔ ደግሞ ሁለታችንም ጉልበታችንን እንቆጥብተው ብዬዋለሁ። እንግዲህ ለመጀመሪያ ጊዜ ነው እንደዚህ አብሬ አንድ ቦታ ሄጄ ምግብ እያበሰለ አብሮኝ ጎንበስ ቀና የሚል ወንድ ያገኘሁት። ብዙዎቹ አስካለ ከእናቶች ጋር ነው ምሰሬው ነው የምትሉኝ። ዛሬ ሀረር ምላሽ ሰጥቷል። እናቶችን አሳርፎ ተክቷቸዋል ማለት ነው እንግዲህ ተመልካቾቼ፣ እንደዚህ ታሽቶ ታሽቶ ታሽቶ አሁን የያዘው ከለር እንደዚህ እንደሲል ቅባቱን ተፍቶታል። ወደ ላይ ግን ጥንካሬ ያለው እንደዚያ እያየኸው ነው። ቸኮሌት መስሏል። ቸኮሌት እንደዚህ ተጠፍጥፎ የምታየው የለም። በቃ አሁን እንዴት እየተደረገ ነው የሚበላው? በዚህ በጤል ገበታ አለ ምንድ የምትባለውገታምገታሽገታትንሽ ገበታ ት ገበታ ትንሽዬ ገበታ ማለት ነው። ዞሮ ዞሮ እቺ እንጨት ናት። ይሄም ገበቴው እንጨት ነው። ስለዚህ ብዙ ነገር እንደዚህ ባህላዊ ነገሮችን ይጠቀማሉ። እቺ በጣም ነው የምታምረው። ስለዚህ ትንሽዬ ገበታ ተብሏል። ለአንድ ሰው ተለክታ ነው የተሰራች የምትመስለው። እስኪ እንዴት ላድርግ? ከዚህ ከዚህ እንትን ብለሽ እንደዚህ አ እንቀምሳለን። እሺ፣ እንደዚህ ችላ ድርግ እና ላውጣ እዚች ጋ አ ወይ፣ እንዴት ነው የሚለቀው? ከረሜላ ሆኗል እኮ። እሺ፣ ከዛስ እቺ ትቀምሳለች። አው ቀምሻት። ስለዚህ እንደዚህ ላውጣ ላውጣ ላውጣ እና ለሚቀምሱ ሰዎች መጥሰጣለው ማለት ነው። መጀመሪያ ራሴ ልቅመስ እና ግዴታ ነው። የለፋሽበት አይደለም እንዴ? ስራሽን እስቲ ምጥተሽ ምን ያ እረጄ ልቅመስ እንግዲህ የራሴ ስለሆነ፣ ተመልካቾች ቸኮሌት ብሉ ተብሎ ተሰጥቷችሁ አኝካችሁት ጣፋችሁ ላይ እንዲህ እንዲህ ስታር ይንከባለል አለ፣ ልክ እንደሱ አይነት ነገር ያለው እውነቱ። ይሄ ብዙ መብላት አይቻልም፣ ግን የመጣፈጡ ነገር ከፍተኛ ነው። ረጅም ጊዜ ይቀመጣላሉ። እስኪ ለአንተ ደግሞ እራስህ ወስደህ ቅመስ። እኔ የሰጣኝ እንጨርስና ከዛው ዲያ በላጨዋለሁ። አንዱ ለአንዱ ለራሱ ነው የሚበላው። እኔ በእጄ ስለበላው ራሴ ስለምበላው ነው፣ አጠገቤ ሌላ ሰው አብሮ የሚበላ ወይ በማንኪያ ወይ በሌላ ነገር እንበላለን እንጂ በእጅ ሁለታችንም አንገባም እዚህ ውስጥ። ሌላው ነገር ምንድነው? ቅቤው እዚህ ላይ ይታያል። ይሄው ላይ ተመልካቾቼ ራሱ ስለሚንከባለል ከዚህ ላይ ምንም የቀባሁት ነገር የለም። ይው እንደዚህ ባዶ ነው። ግን እዚህ ላይ የተጨመረው ቂቤ አለ፣ የተጨመረው ማር አለ። ይው ሲተፋው የአንዱ ትራፊ ወደ አንዱ እንዳይሄድ ጣፋጭነት ስላለው ተመጥኖ በጣም ትንሽ ትንሽ ነው የተደረገለት። ደፍሮ ለጨረሰ ሰው እዚህ ስላለ ይጨመርለታል። ግን አንድ ላይ በዚህ ተሞልቶ ቢቀርብ ያ ሰው በልቶ ሊተወው ስለሚችል ምንም መደረግ አይችልም። አንድ ሰው የተመገበው ነገር ለራሱ ነው። የአንድ ሰው ትራፊ እንደገና ተመልሶ ወደዚህ አይደባለቅም። ብዙ ወጪ የወጣበት እንደገና ብዙ ጉልበት የፈሰሰበት ነው እና እንደዚች ተመጥኖ ትንሽ ትንሽ የሚደረገው ከዚህ ወደዚህ ላለመጨመር ወይ ላለመስጠት ሳይሆን ጠፋጭነቱ ከፍተኛ ስለሆነ ተመግቦ ከጨረሰ ታይቶ ይጨመርልህ ተብሎ አዋቅሟለኝ ካለ ይጨመርለታል። እዚህ ጋር ትርፍራፊ የሚቀመጥ የሚደፋ ነገር አይኖርም። ለዚህ ነው እንግዲህ ወስጄ ልስጥ አይደል? ከአባወራው ጀምር። አንተ ወደዚህ ትጠጋ፣ እኔ ልምጣ። እንግዲህ ጨምራለሁ። ከጨረሳችሁ እንግዲህ እንዴት እንደሆነ ቅመሱና፣ የዚህ ነው ብለህ መወሰን አትችልም። ሰሊጥ ይለሃል። ቅቤ ቅቤ የሚል ነገር አለው። እንደገና ተመልሶ ደግሞ የማር ነገር ይመጣል። የቅቤው አለ፣ ማሩ አለ፣ ሰሊጡ አለ። እንደገና ደግሞ አንዷ ምንድናት ጤህንያ። የሁሉ በነገራችን ላይ ሁሉም ጣፋጭ ነው። ስለዚህ የእነዚህ ውህድ ነው። እንግዲህ እዚህ ላይ አንድ ሙያውን ያሳየን። ለዚህ ነው ተቆጥቦ ተቆጥቦ የተሰጣችሁ። በጣም ጎበዝ ነው። ብዙ ነገር ነው የምትችለው እንግዲህ አንድ ሙያህን ዛሬ ለህዝብ ሰጥተሃል። በዚህ መልኩ ነው ሀረር ጣፋጭ ምግብ ከምታዘጋጀው ከሚወደዱ ባህላዊ ምግቦች ረጅም ዓመት ከሚቀመጡ አንዱ ይሄ ነው። አይበላሽም፣ በፈለግ ሰዓት መብላት ትችያለሽ ብለህ አሳይተኸኛል። ጣፋጭነቱ በጣም የበዛ ነው። በጣም በጣም ጎበዝ ነገር፣ አይጠገብም። ሙያችን ደግሞ ብዙ ነገር አለ። ጣፋጭ ነገር በተለይ በጣም ይበዛል አይደል? ሀረር ላይ በጣም ጣፋጭ ይጠቀማሉ። ጥሩ ጥሩ ነገር የምንጠቀመው ይሄ ቤታችን እንዳየሽ ጥሩ ጥሩ እቃዎች ነው ቆንጆ ቆንጆ እቃዎች ነው ያላቸው። ከሚመገቧቸው ባህላዊ ምግቦች ጀምሮ እዚህ ተመጥቶ አሳዩኝ የምትሉትን ሰርቼ መብላት ፈልጋለው የምትሏቸውን ነገሮች በሙሉ ከማስጎብኘት አብስሎ እስከ ማብላት ድረስ ክፍት ነው በሩ። በጣም ነው ከልቤ ማመሰግን። እኔም በጣም ነው ማመሰግነ ጊዜህን ከኔጋ ውስጥ ለጭስ ውስጥ እኔን ሳበላሽ ተቀብለክ ምንም ችግር የለም፣ አይዞሽ እያልክ ሲደክመኝ እየተቀበልክ ላስተማርከኝ ሙያ በዝግጅት ክፍሉ ስም ከልብ ከልብ ነው ማመሰግንህ። እስቲ ደግሞ የኛን ጉልበት መጣ ፍጧን በልተዋል። እስቲ ይጨርሷት። እንዴት ነው እስቲ ያውሩልኝ፣ እንዴት ነው የተደከመበት ጣዕሙ ስራስ ውስጥ። እኔ ነው በበኩሌ በጣም ተመችቶኛል፣ በጣም ጣፍቶኛል። ሳላወቀ እራሱ ጨርሼዋለሁ። ደግሞ ደሙ የበላሁት ሙቀትና ሀይል ራሱ እየሰጠኝ ነው ሰውነቴ በጣም ሙቀት ኃይል ይያዘኝ። ሰሊጥ ሰሊጥ ነው፣ ማር ማር ነው፣ ቅቤ ቅቤ ነው። ብዙ እንደማይበላ ስላወቅኩ ነው፣ ትርፍ እንዳታስቀምጡ፣ ትንሽ ትንሽ ትንሽ ቁጭ አደረኩት። ሰራሱ በጣም ጣጣ ይቀርሽ ያታለሁ እኔም አንገቴ እንደፍቼ ነው ሞያ መማረው እንግዲህ ጸባይ ካለሽ በደንብ ሁሉ ነገር ትማሪ ያለሽ ብለህኛል። ስገባ ጸባይሽን አይተናል። በጣም ጎበዝ ነሽ። በጣም በጣም ይጣፍጣል። እሺ ለቆይ ትንሽ የሰጠኋችሁ እኮ ብዙ እንዳታረጊ። ይመልሱታል። ከጨረሱ ለሚፈልግ ሰው ይደገማል። ስለላይ ነው። እንዴት ነው? ልጨምር? በጣም እርስ በርስ በጣም ስለሚጣፍጥ ነው ነው ማለት ጣፋጭም በጣም ጠቃሚ ጠቃሚ ጠቃሚ ስለሆነ ጣፋጭነቱን በጣም ኃይለኛ ነው። ስለዚህ በየጊዜው ትንሽ ትንሽ መብላት ነው እንጂ በአንድ የእሱን በልቶ ሁሉን ነገር ነው የሚዘጋው። ልብ ያቆማል። ስለዚህ ያቆማል። እኔም ደስ ብሎኛል ስለበላችሁ። እንግዲህ የሰጠኋቸው ይኸው ተመልካቾች፣ ለዚህ ነው የሰጠኋቸው። ላይ እንኳን ጭማሪ አልፈለጉም። ይሄኛው ራሱ መጨረሳክቶ ነው። አመሰግናለሁ። አስካለ፣ አቤት። ጓዳ ምን እየሰራሽ ነው? እግሬን እየታጠብኩ አረ፣ ልምጣ ልጨምርልሽ? እንዴ፣ አረ ችግር የለም። ያው ጨረስኩኝ፣ ታጥቤኩ አረፍ ልበል ብዬ ነው። ታጥበሽ ነሽ? ወደዚህ እሺ። ታጦች መጣሽ። አረፍ በይ እንግዲህ፣ መሽተዋል፣ ደክሞሻል። አንቺ መኝታሽ ፎቅ ላይ አዘጋጅተናል። ወደ ላይ ወጥተሽ አረፍ በይ። እንደዚያ ካልሽ ቻቾቼ ምቾቱን አጠይቁኝ። ነይ እዛ አልጋ ተዘጋጅቶልሻል፣ አልጋ ላይ ተኝ ይለኛል። እኔ የምን አልጋ ነው እዚህ ደረቅ ነው ለወገብም ለምንም ምቹ። እንዲህ ብተኛ ብፈልግ እንዲህ ብተኛ የኔ ምርጫ ነው። አሁን ትራስ ሊያመጣ ወደዚች ሳይሆን አይቀርም አተኛኘት ይሄው ትራስ እና ብድር ሰምጥቻለሁ በነገራችን ላይ እዚህ ጋር ቦታው ራሱ ገብት ሄር ይባላል። ለሴቶች የተዘጋጀ ቦታ ነው። ባህሉ ራሱ እሱም ቦታ ነው የመረሻላስብ ነው የመረ ቦታ ደስ ነው የሚለው አልጋ ፍራሽ የተመቻቸው ውስጥ አላቸው። እኔ ግን የቀረብኝ እዚህ ነው። መተኛ ተመችቶኛል። ለሻእዚ ተመችቶኛል እንጂ ውስጥ ለሌላም ለሌላም እንደ የፈለገው እንግዳ ቢስተናገድ አልጋና ማረፊያ አለን። እኔ ግን መርጫዬ እዚች ነው ብያለሁ። ምቾቷ ምቾት አይደለም። እንግዲህ ጋደም ብላለሁ። እስቲ ና ቁጭ በል እዚች ጋር። እንደምታዩት ባህሏን አቅፋ ትንሿን ሀረር እዚህ ቤት ውስጥ አግኝተናታል። ደስ የሚለው ነገር በየሁሉ ቦታ ብትገቡ ባህላቸው እንደዚህ ጠብቀው፣ ምግቡ ይኸው ነው የሚሉት። ዛሬ ደግሞ እዚህ ባየሁት ነገር መጥቼ ተደስቻለሁ። የነበረን ቆይታ ምን ይመስላል? እኔም ስለመጣችሁ በጣም ደስ ብሎኛል። ሲቀጥል ደግሞ ኢትዮጵያ ቴሌቪዥን በጣም ማመስገን እፈልጋለሁ። ድረስ መጥቶ ባህላችንን ለማየት ስለመጣችሁ በጣም እናመሰግናለን። በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። በነገራችን ላይ እውነት ለመናገር እንግዳ ተቀባይ ናችሁ። አዎ፣ እንዳየሽው ሀረር ቤት ሁሌም ቤት ክፍት ነው፣ ለእንግዳ ቤት ክፍት ነው። ሁሉም ቤት ግቡ ነው የሚለው። ያ ማለት እንግዳ ተቀባይነታችን ነው የሚያሳየው። ተመልካቾቼ እንዳለው ነው ገና ስመጣ ግቢ ያለኝ ከየት መጣሽ ማነሽ፣ ምንድን ነሽ አላለ። ስለዚህ ለመላው ለመላው ቤተሰቡ በዝግጅት ክፍሉ ስም የጀጎል ገስታውስ ባለቤቶችን ከልብ ከልብ አመሰግናለሁ። እንግዲህ ቆይታ ይሄን ይመስላል። የዛሬው ውሎ አዳር ቆይታው እዚሁ ጀጎል ገስታውስ ውስጥ ነበረ። ብዙ ባህል ወደ እናንተ አድርሰናል። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራ ፍቃዱ አሰፋ አብሮኝ ነበረ። በዝግጅት ክፍሉ ስም ሁላችሁንም እያመሰገንኩኝ እኔ ጋደም ምልበል። እሳቱም ለብልቦኛል፣ ማሸቱም ክንዴን ጨርሶታል። እኔ ያረፍ ልበል። ደናደሪ እንግዲህ ተኚ። ደናደሪ ብርድ ልብስ አምጥቼልሽ አለው ልበሽና ተኚ፣ አትፍሪ እኛም አለን ብለዋል። እንግዲህ እንቅልፍ እስኪወስደኝ ድረስ ይህን ባህላዊ ውበት ወደ ላይ ተክዬ በፍቅር እያየሁኝ። በነገራችን ላይ ምሽት ሆኖ ሀረር ስትሞቅ ይሄ ቤት አይሞቅም። እንደተገለጸው ከዚህ ጋር ቅዝቃዜ ወደዚህ ይለቃል። ምንም ይሄን ለብሼ ሙቀት የለውም። ደህና ደሩ ተመልካቾቼ፣ በሌላ ዝግጅት እንገናኝ።